ስሜት ፍቅር ነው። ለእናንተ ዘርፍ ደግሞ በጣም ምስጥር የሚጠበቅበት ዘርፍ ነውና የደንበኛ ሚስጥር የሚወጡበት ሁለት ምክንያቶች አሉ። ቺቲንግ ብናወራ ወይም ደግሞ እንደዚህ አይነት የሴክስ አዲሽን ያለባቸው ሰዎች ብናወራ ከዛም በኋላ ሕክምናውን ጨርሰ ደን የሚሄደው የት አካባቢ ይችን አካባቢ መሰፍ ጆኝነት ጊዜም የፍቅርም ጊዜም ቢሆን ከፍታም አሉ ዝቅታም አሉ የተመቻቸ ነገር አይደለም። ጸጋዬ የሚለው ቁንጆ አባባል አለ። መያዝ ትችላላችሁ፣ ግን ደግሞ ማቆየት ትችላላችሁ። ለምሳሌ አሁን እኔ አሁን የማዳምጠው ለመመለስ ከሆነ ከአንቺ የምፈልገው ቢሆን እስተትም ከሆነ ሲ ነገር ትሳኪያል ብዙ አስመሳይ ና ውሸት የበዛበት ነገር ነው ያሉ። ስለዚህ ከልብ የሚያዳምጠውን ሰው ይፈልጋል። ስለ አጠፋሽ ብቻ አደለም፣ ግርታ መጠቅ ያለብሽ እዛ ጥፋት ውስጥ የአንቺ ድርሻ ትንሽ ሊሆን ይችላል ከቁራርፏ እንድምቀን ለማለት ልቃ ይቻል የራሳቸው ክፍል ካላቸው የራሳቸው ክፍል ላይ ጌም መጮት በጣም የሚወዱ እነዚ ሰዎች አሁን ከሚያስደስታቸው ሆ ከሰው ጋር መገናኘትም አለ። ቢያገባም ያላለች ጌም መጮት ነው። የፍቅር ጓደኛ ወይም ደግሞ የትዳር አጋር እያላቸው ደግሞ አንዳንድ ሰዎች እንደ ተጠዋዋቂ የሚይዟቸው ሰዎች አሉ። ብዙ ጊዜ በእጮኝነት ውስጥ ይበዛል። በትዳር ውስጥ ከሆነች ቲንግ ልንለው ስለምንችል ዲስታንስ ላይ ስታስቢው ከማመን ውጭ ምን አማራጭ በአምኑ ምን ያመጣሉ እኔ ሃይለእየሱስ ደምሴ ነኝ የስነ ልቦና ባለሙያ ከመልሕቅ ፖድካስቱ ጋር ጥሩና ቆንጆ ቆይታ ነበረን ጥሩ ጥሩ እርሶች ላይ አንስተን ተወያይተናል ከነዚህ መሀል ላይ የፍቅር ግንኙነት ጤናማ እንዲሆንና ዘላቂነት እንዲኖሩ የሚያደርጉ እሾችን አንስተን ተወያይተናል ጥሩ ጊዜ ነበረን ነገ ስምንት ሰዓት ላይ በመልሕቅ ፖድካስት ይጠብቁን አመሰግናለሁ